ቤት ነው። ሰላም ነው። ሀያ ሰላሳ ተጀመረ። ዛሬ ከሄመን ጋር መጥቻለሁ። ያው እንግዲህ ዛሬ ከኔ ጋር ነው ፕሮግራሞቻችንን ወደ እናንተ የምናደርሰው። በተለየ መልኩ ለወጣቶች፣ ለሀያ ሰላሳዎች ለእኛ ዘመን ተመልካቾቻችን ጥሩ ፕሮግራሞችን ይዘመተናል። አዎ የስቱዲዮ እንግዳ አለን። ፋሽን ፕሮግራማችን እና የሴቶች ጉዳይም እንደተጠበቀ ነው። አዎ አብራችሁ እንድትቆዩ ነው የምንጋብዘው። ጌታሁን አሰፋና ሄመን ከበደ አብረናችሁ ቆይታ እናደርጋለን። ሀያ ሰላሳን እያያችሁ ነው። እንግዲህ ከዛሬው የሀያ ሰላሳ እንግዳችን ጋር ተመልሻለሁ። ዛሬ ስለ ኳስ ነው የምናወረው። አንድ በኳስ ዘርፍ ውስጥ ከሚታወቀው ፍሪስታይል ከሚባለው ሙያ ውስጥ ያገኘነው ወጣት ነው። ብዙ ብቃቶች አሉት። የኳስ አደጋገፉም ለየት ያለ ነው። ከምንቴ ካርሎስ ጋር ጥሩ ቆይታ እናደርጋለን። ምንቴ ቆይ እንኳን ደህና መጣ። ሰላም ነው? ምንቴ ካርሎስ ራስህን ያባትህን ስም የሰጠኸው ምንቴ ካርሎስ? አይ ሰው ነው ያወጣልህ። ሰው ነው ያወጣልህ። ኦኬ በጣም ብዙ ሰው ያውቃል ያንተን ብቃት። በተለይ ኢትዮጵያ ውስጥ ብዙ አልተለመደም ይሄ ፍሪስታይል የሚባለው አይነት። ምን አይነት ነው ማለት ለብቻ የምታደርገው ትርኢት ነው? እስቲ ስለ ፍሪስታይል ንገረኝ መጀመሪያ ፍሪስታይል ያው ለብቻ የምታሳይ ያለህን የግል ታለንትን ብቃትን የምታሳይ እንደ ሰርከስ አይነት አለ፣ ያለን የግል ታለንት የምታሳይበት ስፖርት ነው። በኳስ ማለት ነው? ብዙ አይነት የፍሪስታይል በዳንስ አውቃለሁ፣ ዳንስ ፍሪስታይል፣ በዘፈን በእግር ኳስ ፍሪስታይል፣ የሳይክል ፍሪስታይል አለ። ብዙ ብስክሊት በምናምን የዋና ምናምን ከዚህ መሀል አንዱ ፉትቦል ፍሪስታይል ነው። በአለም ደረጃም ይታወቃል። አዎ ውድድሮች አሉት። ክለብ ትጫወት ነበር? በፊት ኳስ ምናምን ያው ሞካክረናል። እሺ አመርቂ አይደለም አመርቂ አይደለም አልተሳካም። እንትን በጣም ኳስ እንትን አደረግ ነበር። በቃ ኳስ ይበላል ለሚባል ተጫዋች ታውቃለህ? እሺ በጣም ኳስ ይዛሉ። አለቀ። ኦ አታቀብልም? አልሰጥም ፍሪስታይል ይዘህ ሜዳ ገባ፣ ለብቻ ስታይል ያው ኳስ እንደማንኛውም በቃ ስትነሳ ኳስ ተጫዋች ለሞን ነው የምትነሳው። በቃ ኳስ ተጫዋች ነው ሆኖ ማንኛውም ልጅ እንደሚነሳው ማለት ነው። እና ግን ኳስ እንጪህ ሰፈር ውስጥም ክለብ ውስጥም ስጩት አልሰጥም። ካስ ካልሰጥም የግል ታለንቲን በቃ የኔን ታለንት ሰው እንዲያይ ይፈልጋሉ። አሁን ፍሪስታይል ለብቻ የማደርጋቸው ነገሮች ሜዳ ውስጥ እስኪ ሄል ምናምን እንዴት እንደሚቃጠሉ አሰብኩታል። አብረው የሚጫወቱ ልጆች አረብ እግዚአብሔር ስጠኝ ምናምን ጎልለኝ እንደዚህ እያሳየኸው ስትቀማ እና ማንም ደግሞ በአጠቃላይ በህይወት ሰጭ ስት ሆን ነው ሰው የሚወድ ሰጪ ነው ሰጪ ነው እፍን ነው። አንተ ደግሞ ሶስት ተጫዋች ምናምን አጥፌ ጎል ከማገባ አራት ተጫዋች ካጠፉኝ ደስ ይለኛል። ሰርቪስስ ቁጭ ብል እንዴት ነው ያጋጫችሁ? ምናምን አንተ ትርኢቱ ነው የሚመቸው? አዎ ሰውም አሪፍ ነዋ የሆነ አሁን ኔይማር ሮናልዲኖ ሰው የሚወደቁ ደረቅ ጨዋታ ይጆታ የሆነ ቄንጥ ምናምን የሆነ ነገር ኡ ያስብላል ከጎል በላይ ያስጫዋል። ያ ሰውም የሚሰጠን እንትን አለ የሆነ ይሆነ ሲያጨበጭብልህም ትደግሟል። ግን አብዛኛው ይበላሻል። አዎ እንደዛ ሲሆን ቄንጥ ስለሆነ አብዛኛው ይበላሻል። አሁን በትክክለኛ ኳስ ኮንትሮል ማድረግ እየቻልክ እስኪ የሆነ ነገር ልሞክር ብለህ ሊጠፋ ሊበላሽ ይችላል። ውጤት ይፈለጋል ምናምን ተፈላጊነት በጣም ይቀንሳል። እና የሆነ ሰዓት በቃ ምንም ሳስቡ በረኛ ቁጭ አርገ ሳስበው ሊጎሪ እንኳን ምታ ብትባል አንተ ቄንጥ ነው ምታስበው። ስቻ ቃሉ ለዚህ ስታቃል ታውቃለህ፣ እንዴት ፓኔንካ የሚባል ምታለ እንደዚህ ቺፕ ነገር ነው የምታነሳት እና በረኞ ሲል መሀል ላይ ነው እያያት ቃስ ብላ ነው የምትገባው። እንደዚህ ነገር እና በቃ እንደዛ ለምታ መምታት አለብኝ። እሺ ደግሞ ወሳኝ ጨዋታ ነው ቀባይኩ ምናምን ስመተው እንትን አፈሩን አነሰው። አፈር የሚለው ከስር ነገር ነው የሚለው ከስር ነው። ቺፕ ነገር ነው የምታረገው እንደዚህ ነገር ብሎ በቃ እና አውቀን እንደዚህ ይመታል አሉ ያዙ የቀልድ ነው ይመስሉ አሃ ለተጫዋቾች ራሱ ሊመቱ የገራስ ተ እንዴት ትቀልዳለህ? ምን እንዴ! አይ ሊመቱ አስራ አንዱም ወደ አንተ አንተ ቄንጡ ነው። ትዝ በታገወኩ በጣም አደንቆሃል። ሊበልጥ ትደነቃለህ ታውቀዋለህ። ግን ኮንፊደንስ መሰልኝ እንደዛም የሚያደርግህ ኦቨር ኮንፊደንስ ሲኖር ምናምን እንደዚህ አይነት ነገር ታደርጋለህ። ግን ሪስክ አሉ በጣም በጣም። ከዛ ግን ራስህን ስታየው በቃ ብዙ ነገርህ ወደ ፍሪስታይል የእግር ኳስ ውበቱን የማሳመሩ ላይ እና ብቃቱ ላይ ሲሆን ወጣ የሆነ ሰዓት ምን ሆነ መሰለ፣ ራሴን አገኘሁት መሰለ ማለት በቃ አልችልም፣ ኳስ ኮንትሮል አድርጌ አንድ ሰው ካላጠፍኩ ወይ የሆነ እንደዚህ የሆነች ነገር ካላሳየው አልሰጥም እና የሆነ ጊዜ ስህተትን ማመንም ጥሩ። አሁን ከሱ ጋር ትከራከራለህ። አይ ምንቴ አይችልም፣ ምንቴ አይችልም። በቃ ምንቴ የግል ተጫዋች ነው አይችልም። ፉትሳል አስገቡት ምናምን። እዛ አንዳንድ አሰልጣኞች ምንቴ እዛ መስቀል አደባባይ ሄደ እዛ ዛ እንደ ሰው ሸዋል ትባላለህ ብ የሚገርምህ እንትኑ ሾ ቄንጡ ምናምን ኳስ ባይደርሰኝ ራሱ ያለ ኳስ አሳያሉ ይሄ ምንድን ነው? አንዳንድ አሰልጣኞች ይሻላል ብዬ ባስገባ መልክ ትሰራለ ምናምን በጸጉር ስታይል ምናምን ብቻ ሰው አይን ውስጥ ትገባል። ባንዴጅ የምትመጣ የተለያየ ብቻ አቋም ራሱ ለየት ይላል። የሆነ ስታይል ሰው ውስጥ ትገባል። እንትኑ አይለቅም። እኔ አሁን መን ጎርቶኛል መሰለ ከተጫዋቾች የግል ብቃት ከመሄድ ባለፈ የተለያዩ ይሄ አለ የጸጉር ስታይል ምናምን ይሄ ማለት ተገቢ ያለውን ነገሩ ላይ ታተኩራል እንደ እንደነገርኩ ማለት ነው እይተወስ ለመግባት ማለት ነው። ከዚህ አይ በቃ ፍሪስታይል አይ ነበር በፊት አውቃለሁ። ፍሪስታይል የሚባሉ ነው ስፖርቱ ከ2014 የብራዚል ያለም ዋንጫ ጀምሮ ማለት ነው። ግን ያው ፍሪስታይለር ሮናልዶ ብዬ አስቤ አላውቅም። ግን ይመቸኛል። ከዛ ብዙ ሰዎች ደግሞ ፍሪስታይል ብትገባ ምናምን አሪፍ ነው ምናምን የሚሉ ሰዎች ነበሩ። ከዛ አቆምኩኝ በቃ ኳስ አይ አቁም ያለው ምናምን ብዬ ምን ሆንክ ምናምን ሲሉኝ ፍሪስታይል ደሞ ፍሪስታይል ጀመርሽ አሁን በቃ እያበድክ ነው ምናምን አሉኝ። ብዙ ግን ለራሴም እርግጠኛ ነበርኩኝ። ለምን ኳስ ምናምን ሲሆን ቲምወርክ ነው በቃ ቲምወርክ ነው። ሁሉም የራሱን ስህተት ያቀርባል። አሁን እኔ ብቻ ስህተት ኮ ላር ስራ ላር ስራ እችላለሁ አንዳንዴ በቃ የብዙ ግን ሁሉም ስበብ ትስጣጣለ እንትና ነው እንትና ነው እንትና በግል የምትሰራው ነገር ከሆነ ግን ኃላፊነቱን ትወስዳለ። ከዛ ፍሪስታይል ምናምን ትሬኒንግ ምናምን ጀመርኩ። በዚ የሆኑ ነገሮች ስለነበሩኝ ውስጥ ስለነበሩኝ አልከበደኝም። ከዛ ሳዩ ምናምን አስፋልት ላይ ምናምን ወጥቼ የሆነ ነገር ምናምን ሳሳይ አድናቆቱ በጣም አሪፍ በቃ አሪፍ እየሆነ መጣና ከፋርጆ መጥቶኝ እንትኑ ሌቭሉን አሳደኝ ወደ ራስህ በቃ ወደ ሙያህ ለማድረግ ወደ ራስህን ወደ ማግኘት ገባህ ማለት ነው። አሪፍ ነገር ነው። ላይክ በቃ ቅድም አንተ እንዳልከው ስህተትህን ማመንም ጥሩ ነው። የሆነ ነገር ታያለህ እንዳልተሳካ ጥሩ ነገር ጥሩ እያረከው እንዳልሆነ ከተሰማህ ወዲያውኑ ውቅ አውቀህ እጥፍ ስትል የተሻለው ነገር ላይ ትመጣለህ። ችክ ብለህ እዛው ስታደርገው ግን ስራውንም ታበላሸዋለህ፣ አንተም ደግሞ ጊዜህን ትጨርሳለህ። አድናቆቱ አሁን ማንም ሰው ፍሪስታይል ናብ ሲባል አይተቸኝም፣ አውቃለሁ ግን ኳስ ውስጥ ሆነ አምት የተጋፍቶ ይጩት ማይሮጥ እሱ ምናምን አረን ይሮጣሉ እንዴ እኔማ ኳስ አስጠላሉ ልትል ይችላል ሽንፈትህን ምናምን ለመደበቅ ግን ትክክለኛ ቦታን ይሄ እልህ መጋባቱ ጥሩ አይደለም ብዬ ይሄ መክሊትን ማውቁ አሪፍ ነው ብዬ አስባለሁ። ለወጣቶች ራሱ በጣም ይጠቅማቸዋል። መክሊትን ስታቅ ትሳባለ ያ ነገር ራሱ ከዛም በኋላ ማንም ሰው እኔ አሁን እርግጠኝ ሆኜ የምነግረው ኳስ ውስጥ ሆኜ ቢሆን እንደዚህ አሁን ያለውበት ደረጃ ላይ አልደርስም። እዚህ አልመጣም ነበር። እዚህም አልመጣም በርግጠኝነት የምነግር ማለት ልጆት ይችላል አቬሬጅ ተጫዋች በቃ እንደማንኛውም ተጫዋች ብሔራዊ ሊግ፣ ሱፐር ሊግ ምናምን በቃ አሉ። አሁን ጓደኞች ኳስ ይጮታሉ ግን ያው ይጮታሉ፣ አንተ ባቋራጭ ምናምን። ስለዚህ ቦታህን ማወቅ ነው የጠቀመ። አዎ፣ ቦታን ማወቅ ታለንትህን፣ ፍላጎትህን ማወቅ እና በዛ ላይ ደግሞ ጥረት አደረክበት። አሁን በጣም ብዙ ትሬቶች እያየሁ ነበር ቪዲዮ፣ በጣም የሚያስገርሙ ነገሮች ነው የምትሰራው እና በደንብ እውቅናውም እየመጣ ነው። አንተም ለሌሎች ይሄ ሞዴል እስከ መሆን ደረጃ ድረስ በዚህ በፍሪስታይሉ ገብተሃል። በሙያዬ አናፂ ነኝ አልክ፣ ማለት የእንጨት ስራ ፈርኒቸር ነበርኩ በፊት ላይ። ሀይ ስኩል እንደጨረስኩ ቴክኒክና ሙያ ምናምን ተምሬ ይንትን ገቡኝ በቃ። ማለት ኳስ ስትጩት እንትን ገንዘብ ያስፈልጋል፣ ትጥቆቹ ውድ ናቸው ታኬታ ምናምን እነዛን ደግሞ እኔ ከሱ ጫማ ምናምን መጠየቅም አልፈልግም ነበር፣ ከቤተሰብም ከመጠየቅ ምናምን ስራው ላይ ገቡኝ ተመሬ እና ደስ ይለኝ ነበር ደግሞ አርቲ መችኝ ያለው ጥበብ። ከዛ እዛ ላይ ብዙ ቆይቻለሁ። አንድ በትምህርትም በአጠቃላይ አመት ሁለት አመት ሰርቻለሁ። እንደውም እየነገርኩ ነበር ቀልዱን፣ እኔ በእጅም በእግሬም ሙያ ያለኝ ሰው

በተለይ በወጣትነት በብዙ ሙያ ውስጥ መግባት ለብዙ ነገር ይጠቅማል። ደጋፊ ነህ? የምን ደጋፊ ነህ? የአርሰናል ደጋፊ። የአርሰናል አቤት? አቤት አቤት። እንኳን ደህና ነው ይላሉ። የአርሰናል ደጋፊ ሲገኝ ይላሉ። በጣም ወተት አለቀብን ምናምን ይባላል፣ ግን አሁን አይባልም። አሁን አሁን አቅች ሁለት አመት ተሻሽሏል። አረ በዚህ በአሁኑ ራሱ በጣም ብዙ እኮ ቆሽቴ የደበነበት ሰዋል። ንቅሳት አለኝ አልከኝ እ ወንሲ ጉነር ኦልዌይ ሴ ጋነር ማለት እንዴት ታሰብከው? ኳስ በጣም ነው ሞዶ አርሰናል ይለያል ያኒ ማለት ቢሸ ደሞ የተነቀስኩት አርሰናል ያን ያለ በቃ አሸናፊ ሆኗል ነበር ዋንጫ እንደማይበላ ቋል። እሺ፣ አንድ ዘጠኝ ስምንት አመት ይሆናል ከተነቀስኩት። ዋው የመጀመሪያ ታቱ በለው በቃ እና ነቃሹም የተገረመ ነበር። ጓደኛዬ ስትነቀስ? አዎ በቃ አስነቀሰኝ ምናምን። ከዛ በቃ ብዙ ሰው ብዙ ሰው እንትን ነው ይመስሉ ስዕል ነው እንደ የሚለው ማለት እንደዚህ አምር እውነት አይመስል ነው የሚለው ሰው አለ፣ ምናምን ግን ባልን ነቀሰውም ብዬ አውቃለሁ። ማለት የሆነ ጊዜያውን አጠፋ አሉ በቃ ሌላ ነገር እደርብበታለሁ ብዬ አስብ አስብ ብዬ አውቃለሁ። ማለት በቃ አርሰናል ስታዩ ምንም ዋንጫ ይባል የሚደርስብህ ደግሞ አንተ የእናትህን እንኳን ፎቶ ሳትሰራ እንዴት አርሰናልን ምናምን ይልሰው ማለት ነው። ብዙ ሰው ባሱ ውስጥ ምናምን እየሄድኩ እንደዚህ ትይዛለህ ይስቃሉ እያዩት። በእኔ እድሜ እኔ አላወኩም ምኑ ምንድን ምን አለብኝ ምናምን እላሉ ታውቃለህ። በቃ እሱን ማለት ደግሞ ጊዜው አርቴታ እንደያዘ ነበር፣ ሽንፈት በጣም በስቷል።

ግን አሁን ጥሩ ነው ብለታስባለ። ሰዎች በዚህ ደረጃ ለኳስ እስከ መነቀስ የሚያደርስ ነገር ውስጥ መግባታቸው ጥሩ ነው ብዬ አላስብም፣ አልመክርም። የአንተ ደግሞ የሚገርመው ጭራሽ የእግር ኳስ ተጫዋች ስም ሁላ ነው። ሲደብር ሁላ ኳስ ስም እየፈለኩ ነው እምትወስደው። በፊት በጣም ኳስ ወዳድ ነበር። የማን ስም አለ አሁን ለምሳሌ የመጀመሪያ እንኳ? አርሰናል በፊት ራሴ ነው የነቀስኩት ነበር

ደስተኛ አይደሉም። ያንን ነው በማድረግ። አሁን ምንድነው መሰለ፣ በዚህ በኳስ አደጋገፍ ዙሪያ ላይ ስንደግፍ ጥሩ መደገፍ አለብን። ማለት ያው ፓሽን ነው ውበት ነው። ኳስ በጣም የሚወደድ የስፖርት አይነት ነው። ነገር ግን አደጋገፎች መስመር የሚስቱበት ጊዜ አለ፣ ራስን እስከ መጉዳት እና ደግሞ ትክክል ያልሆኑ ነገሮች ውስጥ የሚያስገቡበት ጊዜ አለ እና በዚህ ጉዳይ ላይ ምንድነው የምትለው አንተ? እንደዚህ አይነት ወጣቶች አጋጥሞ ከራስህ መጀመር ጨምሮ ምትለይ ነገር ምንድን ነው? በአደጋገፍ ላይ ይሄ በአደጋገፍ ላይ በጣም ስሜታዊ ይሞ ልክ አይደለም ይህማ። ትደግፋል እነሱ ኔ በጣም ነጮቹ ደስ የሚሉ ያ ያሉ፣ ከዛ ምንም ስሜታዊ አይሆኑ አጨብጭቦ ምናምን ነው የሚወጡት። በቃ የሚገርም እዚህ አርሰን ወንገራውን በጣም ጫና በነበረባቸው ሰዓት እንኳን እዛ ከሚጮ እዚህ ሚጮ ይበዛል። እዚህ ሲሸነፍ አንዳንድ ሰው የሚፈነከት ሰው አለ የተፈነከተ ምናምን ጓደኛ አለ። ምናምን በቃ ብዙ ነገር ብዙ ሰዎች ራሳቸውን እስከ ማጥፋት የሚደርሱ ሰዎች አሉ። አንዳንዱ አንዱ ስኳ ሳይቱ ገብቶ በአርሰናል ሽንፈት ሚስቱ ላይ የሚጫው አለ ምናምን ስራውን ሁሉም የሚረሳ ሰው አለና ልክ አይደለም። ስታይ ሲያሸንፍ በመጠኑ ደስታም፣ በመጠኑ ሲሸነፍም ሽንፈትህም ማመን አለበ አይኖ የሚያናድዱ ጨዋታዎች ሊኖሩ ይችላሉ፣ ግን ስሜት ይበዛዋል። ልጅ ሆኜ ማለት ነው። ሰፈራችን ዲስቲ ይባላል እና ጨዋታ ሻምፒዮንስ ሊግ ምናምን ካለ እቤት መግባት የለብኝ አልገባ እራት ወይ ራት ልበላ ከገቡ አልውጣም አውቃለሁ። ስለዚህውን መቅረት ያለብኝ እና በቃ ቤግ ስከስ አንዳንዴ በቃ አትውጣም ትባላል። ተኝቼ ጩኸቱን አውቃለሁ። ሊያርሳን ደጋፊ አንድ ገባ ጠዋት ቼልሲ ሶስት ለአንድ አለቀ አሉ። አዎ እንዴት ብቻ ብቻ ይሄ የአደጋገፍ አይነቱ በልክ ይሁን ነው በመጠኑ መሆን አለበት። እንደ እኔ እንዳትነቀሱ። አዎ እንዳትነቀሱ፣ እንዳትነቀሱ። በዚህ ሙያ በዚህ ታለንት ምን መድረስ ታስባለህ? በዚህ ስፖርት እንዳመጣጤ ስኬት አማኝ በጣም ብዙ ነገሮችን አርግ ያሉ አሁንም እየመጡ ያሉ በጣም ብዙ አሪፍ ታዳጊዎች አሉ እኔ ናሪ አርገው የተነሱ በጣም የተለየ በጣም የሚገርም ብቃት ያላቸው ምናምን እና ውድድር ማዘጋጀት ፈልጋለሁ እዚህ አገር ላይ እና ውድድር አዘጋጅ ፌዴሬሽን እንዲቋቋም እፈልጋሉ። እንደ አንድ ስፖርት ብዙ የስፖርት አይነቶች አሉ። ከዛ ውስጥ አንዱ ሆኖ ፌዴሬሽን አቋቁመን አሁን ኮሚኒቲ እየፈጠርን ነው። ከዛ የሚወዳደሩ ሀገርን የሚወክሩ ልጆች ለምን አንዱም አሉ፣ ለመወዳደር ዝግጅት እያደረጉ ያሉ። ናይጄሪያ ላይ የአፍሪካ ፍሪስታይል ቻምፒዮንሺፕ ይዘጋጃል። እዛ ለመሄድ እያሉ ልጆች አሉ። ግን አብዛኛውን አሁን በግል ነው። ፌዴሬሽን ምናምን ሲሆን በናሽናል አሸናፊ ሆኖ ነው ወደዛ ሄዶ ማለት ነው። ነገሮች አሪፍ ይሆናሉ። እንደዛ ለማድረግ በዚህ ስፖርት ላይ አሻሬን ለማሳረፍ በጣም አስባለሁ። እንደሚሳካልህ በጣም እርግጠኛ ነኝ። በርታ። አሁን ምንድን ነው ኳስ ምናምን አታሳየንም? አዎ፣ ማሊያም ጥቼላለሁ። እስኪ ለማለኝ እኔ እንዳዚህ ጋር ደግሞ የሆነች እስኪ፣ እኔ እና ኳስ ጭራሽ የለንበትም። እስኪ ሞክር፣ ለመሳቅ ነው። እንዴት መስራት እንደሚቻል፣ እኔ ራሴ እንዴት መስራት እንደሚቻል አንተ አሳይ እስቲ። ሞክረውና፣ ማሊያችንን ለብሰን እንምጣ። እንግዲህ መታናል፣ መታናል፣ ኳስ ውስጥ ልግባ አይ በጣም አብሮባል። ጥሩ ነው። ያር በጣም አሁን ብቃትህን ስታይ ያለ ማለት እንዳደረግ ነው የምትፈልገው

እንትን ነው የምታሳየው። አንተ እንዴት ተለማመድከው? ቀስ በቀስ ቀስ በቀስ አዎ። የከበደህ አልነበረም? ነበር ማለት ምን ያህል ጥረት አድርገሃል? ወይስ ዝም ብሎ በቃ? አረ ይኖራል እንጂ ይከብድ። ለምሳሌ መጀመሪያ ጀርቤ ላይ አስቀመጥኩት ከባድ ነበር። ባል ጀርባ ላይ እንደዚህ ለማስቀመጥ ማለት ነው ብቻውን በጣም ብዙ ታፈጋለች። እንዲህ ስትያት ትቀላለች። አሁን እዚህ ናት። ይኸውልህ እኔ ስኔ ቀላል ማውረድ ራሱ ከባድ፣ ማንኛውም ከባድ ነው። በጣም ይከብዳል። ፍሪስታይል ከባድ ነው። አሁን አንተ ትክክለኛ ፍሪስታይል የሆነውን እንዲህ ነው የሚሰራው የሚለውን ያንተን ብቃት ታሳየናለህ። እኔ ይኸው ደጋፊ ይሆኛል። የዘነጠ ደጋፊ፣ በጣም ነው የሚያምረው። በጣም አሪፍ ነው። አስደምመህኛል። ዛሬ ከእኛ ጋር ስለነበርክ፣ ምንቴ መተህ ብቃትን ስላሳየን ስላወራን፣ በጣም ደስ ብሎኛል። አመሰግናለሁ። እኔን በጣም ነው የማመሰግነው። በርታ። እንግዲህ 20 30 ነው እያያችሁ የምትገኙት። ዛሬ ከምንቴ ካርሎስ ጋር ነበርን እዚህ እንደምታዩት ጥሩ የኳስ ብቃት አሳይቶናል። በኳስ አደጋገፋችን ላይ ደግሞ ወጣቶች ወደ ራሳችን እንድንመለከት እንድናስተውልም አንድ የሆነ ነገር እንዳገኘን ተስፋ አረጋለሁ። 20 30 ይቀጥላል። ከኛ ጋሩ ነው።